አፍሪካ ዱባይ ትሆናለች። ከቃል እየከረረው የኢትዮጵያ ዕቅድ ኢትዮጵያ በአንድም በሌላም መንገድ በድርድርም ሆነ በጉልበት በሄደበትም መንገድ ሆነ በሊዝ በፌዴሬሽንም ሆነ በዲፕሎማሲ በቅርቡ ምጽዋ ላይ ትገኛለች። ምጽዋ የከበባት አቧራዋ በኢትዮጵያ ተጠርጎ ዳግም ትበራለች። ያ የነበረ ግርማዋ፣ ያ የደበዘዘ ድምቀቷ ይመለሳል። ያቺ ውበቷ የረገፈው የቀይ ባህር ኮከብ በቅርቡ የአፍሪካ ዱባይ ወይም ሲንጋፖር ትሆናለች። የተሰነጣጠቀና የደቀቀው ወደቧዋ ዳግም ይነግሳል። በኢትዮጵያ ጥረት ያ የምትናፍቀው ቀን እየመጣ ነው። ስውት ነጻነት እንደ ኢትዮጵያና ምጽዋ የጎዳው የለም። የተሳሳተ መንገድ ደግሞ እንደ ምጽዋ ያደበዘዘው ቢፈለግ አይገኝም። ታሪክ እንደዚህ ይላል። በቦታ ከአረብ ምድር እስከ አፍሪካ ድረስ፣ በጊዜ ደግሞ ከአክሱም ኪንግደም እስከ ጣሊያን ቅኝ ግዛት እንደ ምጽዋ ያበራ የቀይ ባህር አካል የለም። ታዲያ የኤርትራ ነጻነት ይሉት ሰይፍ ከወረደ አስርተ ዓመታት ሲቆጠሩ ያ መንገድ ምጽዋን ለጨለማ የሰጠ፣ ኢትዮጵያን ያለ ባህር በር ያስቀራ አስቀያሚ ሁነት ነበር። አሁን ግን ምጽዋ በኢትዮጵያ እጅ ታበራለች፣ የአፍሪካ ዱባይም ትሆናለች። እንዴት? ለምን? መች? በምን መንገድ? ሰሞነኛ ጥልቅ ዳሰሳለሁ። ሰላም የተወደዳቸው የሰሞነኛ ቤተሰቦች አንድ ተአምራዊ ህዳሴ እየመጣ ነው። ማዕበሉ ምጽዋን የዓለም የንግድ ማዕከል ማድረግ የሚችል የኢትዮጵያን ኢኮኖሚ ወደ ከፍታ የሚያምዘገዝግ ብሎም ለአፍሪካ ቀንድ ድንቅ ኃይል የሚያጎናጽፍ ነው። በእርግጥ የኤርትራ አንድ ሀገር መሆንና ዓለም አቀፍ እውቅና ማግኘት እዚህ መንገድ ላይ ጥላ ቢያጠላም መፍትሄ ግን አለው። ለመሆኑ ምጽዋ አቧራዋ ተራግፎ ዳግም ወደ ከፍታ ትመለሳለች ወይስ እንደተከበረ ድንጋይ ተቀብራ ትቀራለች? በዛሬው ጥንቅናችን ታዲያ የምጽዋን ድንቅ ታሪክና ቀደምት ውበት ከአክሱም ኪንግ ደም እስከ ቅኝ ግዛት እንዳሰሳለን፣ የሸፈናትን የኢትዮጵያን ህልምም ወደ እናንተ እናደርሳለን። በተጨማሪም ምጽዋ እንደ ዱባይ ከአቧራ የምትነሳበትን ተአምርም እናያለን። አብራችሁን ቆዩ። አስማታዊ የኢትዮጵያ ህልም፣ የምጽዋ ዳግም መነሳት ኢትዮጵያ ምጽዋ ላይ መገኘቷ ሳይታለም የተፈታ ነው። ነገሩ በአንድም በሌላም መንገድ በድርድርም ሆነ በጉልበት በሄደበትም መንገድ ሆነ በዓለም አቀፍ ህግ በሊዝ በፌዴሬሽንም ሆነ በዲፕሎማሲ መሆኑ የማይቀር ጉዳይ ነው። ኢትዮጵያ ምጽዋ ላይ ስትገኝ ታዲያ ብርቱ ጦሯን ሳይሆን የቀደመ ብልሃቷንና ዘመናዊነትን ይዛ ነው። የዛን ጊዜ የግንባታ አብዮት ምጽዋ ላይ ይፋፋማል። የጣሊያን ሕንፃዎች እንደገና ያበራሉ። ወደቡ ዓለም አቀፍ ሆኖ ይገነባል። በኢትዮጵያ እቅድ መሰረት 20 ዘመናዊ ክሬኖች ወደቡ ላይ ይሰማራሉ። ወደቡ 16 ሜትር ጠልቆ ይገነባል። የ1 ቢሊዮን ዶላር የነዳጅ ማጣሪያ ምጽዋ ላይ ተገንብቶ ደግሞ ነዳጅ በፓይፕ ወደ አዲስ አበባ ይጓዛል። በኢትዮጵያ የነዳጅ ዋጋ በእጥፍ ይቀንሳል። በ2030 የወደቡ አቅም ደግሞ በዓመት በ10 ሚሊዮን ቶን ከፍ ይላል። ለዚህ ህልም እውን መሆን ኢትዮጵያ ከ2 እስከ 3 ቢሊዮን ዶላር ምናልባትም ከቻይና ቤልት ኤንድ ሮድ ኢኒሽቲቭ አልያም ከቱርክ ታገኛለች። ኬንያ የላሙ ወደብን እንደዛ ነውና ያለማችው። በእቅዱ መሰረት ደግሞ በ2028 ተጀምሮ በ2030 የሚጠናቀቅ ይሆናል። የምጽዋ ድንቅ ትናንት ነበር የወረሳት የቀይ ባህር ኮከብ የምጽዋ ታሪክ ወደ ኋላ 2000 ዓመት ይጓዛል። ከዛን ጊዜ ጀምሮ ታዲያ ቀይ ባህርን ታከው ከተመሰረቱ ከተሞች ሁሉ ደማቋ ሆና ለእልፍ ዘመኖች እንደገነነች ኖራለች። የአክሱም ኤምፓየር በምጽዋ ወደብ ወርቅና የዝሆን ጥርስ ወደ ውጭ ይልክ ነበር። ዘመን ሲቀየር ደግሞ ቆይቶ ግብጽን፣ ኦቶማኖች ምጽዋን የባሪያ ንግድ ማዕከል አድርገዋትም ነበር። ይህች ከተማ ያላየችው የለም። በ16ኛው ክፍለ ዘመን ደግሞ የጅዳ ወደብን የሚገዳደር ድንቅ ወደብ ነበራት። አንዳንዴ ሁሉም እርምጃ መጥፎ አይሆንምና በዚህ መንገድ ዝቅና ከፍ ስትል የነበረችው ምጽዋ ጣሊያኖች በቀኝ ግዛት ወረራ ወቅት ሲይዟት ዘመናዊነት ተገለጠባት። በጊዜው ጣሊያኖች ታዲያ ወደ ባህሩ የጠለቀ ወደብ ሰሩላት፣ ድንቅ መርከቦች እንዲርመሰመሱባት አደረጓት። ከአስመራ እስከ ምጽዋ የሚዘልቅ የባቡር መንገድ ሰርተው ንግዷን አጧጧፉላት። አርት ዴኮ በተባለ ድንቅ የኪነ ሕንፃ ባለሙያ አስጠንተው እንደገና ገንብተው ደግሞ ትንሿ ሮም የሚል ስም ሰጧት። ታዲያ ጣሊያኖች ከወጡ በኋላ ከኢትዮጵያ ጋር በፌዴሬሽን ከተዋሃደች በኋላም እንዳበራች ቀጥላ ነበር። አጼ ኃይለሥላሴ እንኳን በክረምት ለማረፍ የሚመርጧት እናም ማረፊያ ቤተ መንግሥታቸውን የገነቡባት ቦታ ነበረች። በ1983 ኤርትራ በተሳሳተ መንገድ እስክትገነጠል ድረስም 80 በመቶ የኢትዮጵያ የውጭ ግብዓት የሚመጣው በምጽዋ በኩል ነበር። በ1983 ኤርትራ ከተገነጠለች በኋላ ግን ብዙ ነገሮች ቀስ በቀስ ታሪክ መሆን ጀመሩ። ይባስ ብሎ የኢትዮጵያና የኤርትራ ሰቅጣጩ ጦርነት ካለፈ በኋላ ያቺ ደማቅ ኮከብ ላትመለስ በአቧራ ተዋጠች። ምናልባትም ጊዜዋ አሁን ሊሆን ይሆናል። የምጽዋ የሰመመን እንቅልፍ ቀድሞ ምጽዋ እንዲህ እንዳሁኑ አልፈራረሰችም፣ አልተረሳችም ነበር። ጊዜና ስርዓት ያደበዘዛት ወርቅ ናት ምጽዋ። ውበት እሷን ይመስላል ይሏታል። ጣሊያኖችም ትንሿ ሮም እያሉ ይጠሯታል። መሀል ዕዳጋ ጫፍ ጋር ያለው ክፍት የሲኒማ ማሳያ ቦታ በድሮው አጠራር ሲኒማ አይዳ ደስታ ጋር ሆነው ወደ ሁለት አቅጣጫ ማቅናት ይችላሉ። ቀጥታ ወደ ምስራቅ ካቀኑ ሰጋለት ቀጣን የምትባለዋን ድልድይ አልፈው ወደ ጠዋለት ውሽጢ ባጽእ ወደብና ርእሲ ምድሪ ይሄዳሉ። ከሲኒማ አይዳ ጋር ወደ ሰሜን ካቀኑ ደግሞ በስተግራ ሰሊና የሚባለውን